በነገራችን ላይ ይህ ተሽከርካሪ አይሱዙ በሉት ጉልበቱ እጅግ በጣም የሚገርም ነው። በተለይ የፈለጋችሁትን አይነት ጭነት በሰጡት እንኳን ወደፊት እንጂ ወደ ኋላ የማያውቅ ተሽከርካሪ ነው። ለመሆኑ ይህ ተሽከርካሪ በአሁን ሰዓት ምን ያክል እየተሸጠ ነው? ሙሉ መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በመላው ዓለም ላይ ከጫፍ እስከ ጫፍ ለምትገኙ ዛሬ የብዙዎቻቸው ጥያቄ ሆነውን በሀገራችን ኢትዮጵያ ከአነስተኛ ተሽከርካሪዎች ልክ እንደ አይሱዙ የሚጭነውን ተሽከርካሪ መረጃ ይዘንላችሁ ቀርበናል። ታውቁታላችሁ፣ ማክስማ ባጃጅ ይባላል። ይህ ተሽከርካሪ በተለይ ለተለያዩ አካባቢዎች አዋጭና ትርፋማ የሚያደርግ ተሽከርካሪ ነው። ታዲያ ይህ ተሽከርካሪ በአሁን ሰዓት ምን ያክል እየተሸጠ ነው? በከፍተኛ ሁኔታ ጨምሮ የነበረ ዋጋው አሁን ላይ አንሷል። ምን ያክል ቀንሷል? የሚሉትን እንግዲህ ሙሉ መረጃ ወደ እናንተ አደርሰናል። ከሰሞኑ እንግዲህ የባጃጅ ዋጋን አሁናዊ መረጃ የአርኢ ባጃጅና የቲቪኤስ ባጃጅን ወደ እናንተ አደርሻለሁ። በዛ ቪዲዮ ላይ እንግዲህ የማክስማ ባጃጅን በተደጋጋሚ በጠየቃችሁኝ መሰረት እነሆ ዛሬ ሙሉ የዋጋ ዝርዝሩ ላደርሳችሁ መጥቻለሁ። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ በሀገራችን ኢትዮጵያ እጅግ በርካታ አዳዲስ አነስተኛ የጭነትም የህዝብም ተሽከርካሪዎች ባለሶስት እግር እየገቡ ይገኛሉ። እኛም እንግዲህ ለብዙ ጊዜያት በተለይ በገጠራማ አካባቢዎች እጅግ በጣም ተወዳጅና ትርፋማ ከሚያደርጉ አነስተኛ ልክ እንደ አይሱዙ መጫን አቅም የሚችለውን የማክስማ ባጃጅን አሁናዊ ዋጋ ወደ እናንተ ይዣለሁ። እንግዲህ እነዚህ ተሽከርካሪዎች በሁለት አይነት አማራጭ ለገበያ ይቀርባሉ። በነዳጅ የሚሰሩ ማለትም በቤንዚልና በናፍጣ የሚሰሩ ለገበያ ይቀርባሉ። የናፍጣ ዋጋው ትንሽ ጨመር ቢያደርግም የቤንዚሉ ግን እጅግ በከፍተኛ ሁኔታ ወርዶ ነው አሁን እየተሸጠ የሚገኝበት ዋጋ። በቅድሚያም እንግዲህ በናፍታ የሚሸጠው አሁናዊ ዋጋው ከ850 ሺ ብር ጀምሮ እንደየቦታው እንደየአካባቢው ልዩነት ቢኖረውም በወሎና አካባቢ የተለያዩ የመሸጫ ቦታዎች ላይ እንግዲህ ኮምቦልቻ እና ደሴ ይገኛሉ፣ እንዲሁም በከሚሴም አካባቢ እንዳለ መረጃው ደርሶኛል። ነገር ግን በቤንዚን የሚሰራው በነገራችን ላይ በቤንዚንና በናፍጣ የሚሰሩት ልዩነት እንዳላቸው ብዙዎቻችሁም የምታውቁት ነው። በተለይ በናፍጣ የሚሰራው እጅግ መከራንና ግፍን መቋቋም የሚችል ነው። በተለያዩ አካባቢዎች ገጠራማ አካባቢዎች ላይ እንግዲህ ማንኛውም አይነት መኪና የማይገባውን በዚህ ተሽከርካሪ ነው ለተለያዩ አገልግሎቶች ሲጠቀሙበት የምንመለከተው ይህም እንግዲህ የናፍጣው አው የሆነው ማለት ነው። እጅግ ጠንካራ የሚባል ሞተርን የተሸከመ እንደሆነ ብዙዎች እየተነጋገሩለት ይገኛሉ። ይህኛውም እንግዲህ በቤንዚል የሚሰራውም እንደዛው በሚባል መልኩ ነው። ነገር ግን ከዚህኛው ግን አብዛኛው የቤንዚሉ ለከተማ አገልግሎት የሚውል ነው። ታዲያ በአሁን ሰዓት በቤንዚል የሚሰራው አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም፣ እነዚህም እንግዲህ ወሎና አካባቢ ኮምቦልሻና ደሴ አካባቢ ላይ ማለት ነው ከስድስት መቶ ሰባ ሺህ ብር ጀምሮ እስከ ሰባት መቶ ሺህ ብር አሁን ላይ እየተሸጡ ወይም እየተጠሩ እንደሆነ ተመልክቻለሁ መረጃው ደርሶኛል ማለት ነው የተለያዩ አካባቢዎች ላይ እንግዲህ በመዲናችን አዲስ አበባ ላይ አሉ ከሰሞኑ እንግዲህ አዲስ አበባ ዞር ዞር ብዬ የምሰራላችሁ ይሆናል የሁሉንም አይነት ተሽከርካሪ ማለትም አነስተኛ ተሽከርካሪዎችን ከባጃጅ ጀምሮ በኤሌክትሪክ የሚሰሩትንም ጭምር እንግዲህ በተራ በተራ ወደ እናንተ የማደርስና የማስደምጥ ነው የሚሆነው። እነዚህ ሶስቱ እንግዲህ አጠቃላይ የመቱልኝ ከወሎና አካባቢ ኮምቦልሻና ደሴ ካሉ የመሸጫ ቦታዎች ላይ ነው። እንግዲህ ተደዋውለን ሙሉ መረጃውን ወደ እናንተ አርማሽ ተመልካቾቻችን ይዘንላችሁ የቀረብ ነው። ታዲያ እነዚህን ተሽከርካሪዎች ስትገዙ ማሟላት የሚጠበቅባቸው ነገር ምንድን ነው? ሁሌም እንደምናገረው ተሽከርካሪ መግዛት ብቻ ሳይሆን ጥንቃቄ ማድረግ ይኖርባችኋል። ይህም እንግዲህ ከዘይት ጋር ተያይዞ ብዙዎቻችን የምንዘነጋው ነገር አለ። ዘይት በማንኛውም ተሽከርካሪ ላይ በኪሎሜትር ይዘን ከፍተኛ ጥንቃቄ ማድረግ የሚገባን ነገር ነው። ምክንያቱም ዘይት በማንኛውም ህይወት እንደማለት ነው ለተሽከርካሪ። ታዲያ እነዚህ ተሽከርካሪዎችን በምን ያክል ኪሎሜትር መቀየር እንደምንችል ሁላችንም እንግዲህ የምናውቀው ነገር ነው በተለይ ብዙዎቻችን እንግዲህ ዘይትን የምንቀይረው አቁሮ ይሆናል። ያ ደግሞ ከወዝነት ወጥቶ መሆን የለበትም። ሲወጣ ኖርማሊ ወዙ መኖር አለበት። መጥቆር መቅላቶ ሳይሆን እንዲበጃችሁ ስትነኩት ዘይቱ ወዙ ካለ የተሽከርካሪያችንን ሞተር ኤንነት ይጠብቃል። ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል እላለሁ። ብዙዎችም እዚህ ላይ እንግዲህ ስለሚሰላችሁ ይመስለኛል። ሁለተኛ ነገር ደግሞ አንድ ቢያጆ ደርሶ መጥቶ፣ ሁለተኛ ቢያጆ ደርሶ መጥቶ እያለ ብዙዎች እንግዲህ የዘይት ሰዓቱን ስለሚያሳልፉ፣ በተለይ በተለይ ደግሞ በውጭ ሀገራት ሆናችሁ ገንዘባችሁን ልካችሁ የተለያዩ ተሽከርካሪዎችን የምትገዙ እህት ወንድሞች ገንዘባችሁን በእንዲህ አይነት አጓጉል ቦታ ላይ ባትጥሩት መልካም ኖራለሁኝ። ጥንቃቄ የሚያደርግ ቤተሰብ ካላችሁ እሱን አማክራችሁ እንግዲህ ይህንን ገዝታችሁ አገልግሎቱን መጠቀምና ትርፋማ የምትሆኑበትን አጋጣሚ መኖር ይጠበቅባችኋል። ምክንያቱም ተሽከርካሪውን ገዝታችሁ በዚህ አይነት እንግልት ውስጥ ገብቶ ስትመጡ እናንተ ገንዘብም ካላገኛችሁ ተሽከርካሪውንም እንግዲህ ተጎርቶ ስታገኙት ከሁለት አንድ ያጣ ትሆናላችሁ። ነገር ግን ገንዘብ እንኳን ባይኖር ተሽከርካሪያችሁ ተጠብቆ እጃችሁ ላይ ደረሰ ማለት ለእናንተ አንድ ጥቅም ስለሚኖር ይህንን ከግንዛቤ ውስጥ ማስገባት ይኖርባቸዋል አለው። ዛሬ እንግዲህ አጥር አድርጌ ነው የዚህን ተሽከርካሪ ብዙዎቻችሁ ስለጠየቃችሁኝ አሁናዊ የዋጋ መረጃውን ወደናንተ ይዤላችሁ የቀረብኩት። የተለያዩ ተሽከርካሪዎችን እንግዲህ ወደናንተ አደርሻለሁ። በትናንትናው ለተም ኦባማ የጭነት መኪናን አሁናዊ ዋጋ መረጃ ሰርቻለሁ፣ እንዲሁም የባጃጅ አሁናዊ ዋጋ የአርኢ ባጃጅ ለብቻው እንዲሁም የቲቪኤስ ባጃጅ ለብቻው ምን ያክል እየተሸጠ ነው? ከመቶ ሺዎች በላይ እንግዲህ ቅናሽ አድርጎ ነው። ሙሉ መረጃውን ወደ እናንተ አድማጭ ተመልካቾቻችን ያደረስኩ ማለት ነው። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ሆናችሁ ስለ መኪና ማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳቸው የኖቲፊኬሽን ማብራቷን ማብራታችሁን አት ዘንጉ ለማለት ያክል እወዳለሁኝ። ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።